እኛ ደግሞ ለመጉረስ ልንዘጋጅ፣ እንግዲህ ያው የእመቤታችን ፍቃዱ ትሆንልን፣ እሳቸው የሚናገሩበትን አንደበት እኛ ደግሞ የምንሰማበትን ልቦና እመቤታችን ትፍቀድልን። አሁን ቀጥታ የምወስዳችሁ ከዚህ በመቀጠል ወደ መጋቤ ኃይማኖት መምህር ሳሙኤል ነውና መወስዳችሁ ቀጥታውን፣ መምህራችን በመካከላችን ይገኛሉ። በትትና እንድናዳመጣቸው ወደ ቀጥታ እሳቸው ጋር ወስዳቸዋለሁ። ተቀበሏቸው እንጂ እሺ። እና ማተብ እስኪ። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክበር እንዳልል የከበርክ አምላክ ነገስም እንዳልል የነገስክ ጌታ በዘመናት የሸመገልክ ዘመናትን አሳልፈ የምትኖር ቅዱስ አምላካችን እግዚአብሔር ሆይ ከእናታችን ማህፀን ጀምሮ እስከዚህ ሰዓትም የጠበቀን የባረከን በተቀደሰው ስፍራ ተሰብስበን ስምን እንድንጠራ ይልቁንም የሚያስጨንቀንን የዓለም ሁሉ ፈተና ቆርጠህ ከኛ ላይ ታስቀርልን ዘንድ በቅዱስ አጠራ ላይ የጠራህን ቅዱስ አምላካችን እግዚአብሔር ሆይ ክብርና ምስጋና ውዳሴና አምልኮ ለአንተ ይሆን። ባዘንን በተጨነቅን ጊዜ እንባችንንም ባፈሰስን ጊዜ ዘወትር በፈረሰብን ቦታ ሁሉ እየመጣሽ እየቀደምሽ የዶኪማስን የሕይወት ጉለት የሞላሽ ድንግል ማርያም ወላዲት አምላክ የአንድዬ እናት ስምሽ በትውልድ አንደበት የተመሰገነ ነውና እኛም ከትውልድ መካከል እንዳንዱ ስለሆነን ስምሽን እናመሰግናለን። በዚህ ሰዓት በዚህ ደቂቃ ስማቸውን ጠርተን የማንጨርሳቸው የቅዱሳን መላእክት የቅዱሳን አባቶቻችን የጻድቃን የሰማዕታት ምልጃና ጸሎታቸው ከኛ ጋራ ይሆን። አሜን። በቅድሚያ አይንተ እግዚአብሔር ካይናት ለአገልግሎት የምትፋጠኑ ሊቃነ ምስጢር ዲያቆናት፣ በአገልግሎት የምትመስሉኝ የወንጌል አርበኞች መምህራን ወንጌል፣ የሽበት ዘውድ አክሊል የሆነላችሁ እናቶች አባቶች፣ የትንሣኤ በኩራት የምትሆኑ ሴቶች ሁላችሁም በወደደንና ባፈቀረን እስከ ሞትም ድረስ በታገሰን በጌታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አመሻችሁ? ተናገሩ፣ ድምጻችሁ አይሰማም። እንደምናመሻችሁ አሜን። እግዚአብሔር ይመስገን ብለን የምንናገርበትን አንደበታችንን ያልቀማን እግዚአብሔር ይመስገን ብለን አእምሯችንን በትህትና እንድናስገዛ ልቦናችንን ያልቀማን በህይወታችን ሁሉ አቅጣጫችንን እንዳንስት መንፈስ ቅዱስ ይመራን። የማንጠቅም ባሪያዎች ሆነን እንኳን ሳለ ከሚጠቅሙት ስማቸው ብል በማይበላው መዝገብ ከተጻፉት መካከል ስማችንን የጻፈው ቅዱስ አምላካችን እግዚአብሔር ክብርና ምስጋና ይግባው፣ አሜን። አረ ክብር ምስጋና ይግባው። እንኳን አደረሳችሁ ከመጣንበት ጊዜ ጀምሮ አሰብንበት ስፍራ እንድንውል የረዳን ያገዘን እግዚአብሔር ነው። ስለዚህ ከኛ የሆነ አንዳች ነገር የለም። እንደ ስጋ ልማድ ብንመላለስ ስጋ ደካማ ነውና እንስታለን። እንደ ስጋ ልማድ ብንወጣ ብንገባ፣ የሆነ ቦታ እግራችንና ልባችን ዝሎ ልናርፍ እንችል ይሆናል። መጽሐፍ ቅዱስ ሲናገር የሚሰማይን ሰው ቢኖር በእርጋታ ይቀመጣል ከመከራ ስጋትም ከመከራ ነብስም ይድናል ይላል። የሚሰማኝ ምን ይላል? በእርጋታ ምን ይላል? ይቀመጣል። አሁን ያለንበት የዘላለም ሕይወት የምናገኝበት ያገኘንበትም ጥልና የጥል ግድግዳ የዲያብሎስ ሥራ የፈረሰበት የጌታችን የኢየሱስ ክርስቶስ ክቡር መስቀሉ ላይ ነው ያለነው። ጠዋት የጌታችን የኢየሱስ ክርስቶስ ነገረ መስቀሉ በመምህራኖቻችን ስንማረው እንደ ውሃ ሙላት እንደ ወንዝ ደራሽ ባንደበታቸው እየፈሰሰ የመስቀሉ ነገር ዘወትር በፊታቸው ክርስቶስ ተስሎ እንደነበረ መምህራኖቻችን አስተምረውናል፣ ነግረውናል። ዛሬ የተቀመጥንበት ስፍራ ምናልባት ቤት ቢሰራበት እንደ ስጋ ልማድ ብንመላለስበት ያለንው እቀራኔው መስቀል ላይ እንዳለን ልናስተውል ይገባል። ይሄ የቀራኔው መስቀል ደግሞ የሰው ልጅ በእግዚአብሔር መካከል በቅዱሳኑ መካከል ያለው ርቀት በመላይክት መካከል ያለው ርቀት እንዲጠብ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔና የናንተን ኃጢያት የኔና የናንተን በደል ሳይበድል የበደለኛውን በደል የተሸከመ ኃጢያት ሳይሰራ የኃጢያተኛውን ኃጢያት የተሸከመበት ሙስና መቃብርን ድል አድርጎ የተነሳበት የዘላለም ሕይወት ያገኘንበት የጌታችን የኢየሱስ ክርስቶስ መስቀሉ ያለበት ቦታ ነው። ይህ ቦታ መስቀሉ የተገኘበት ብቻ ሳይሆን እውነተኛ የመስቀል ቅርጽ ያለውን ቦታ ነው። በዚህ የመስቀል ቅርጽ ያለበት ቦታ ደግሞ መጽሐፍ ቅዱስ እንደሚናገረው እንደ ስጋ ልማድ የምናስብ ከሆነ ስጋን እናስባለን፣ እንደ መንፈሳዊ ነገር የምናስብ ከሆነ ስለ መንፈስ እንናገራለን ይላል። ዛሬ የእመቤታችን የቅድስት ድንግል ማርያምን አመታዊ ክብረ በዓሏን፣ የብዙሃን ማርያምን አመታዊ ክብረ በዓሏን እንዲህ በደመቀ መልኩ በሁለት መልኩ ስናከብር ለእኛ እጅግ ታላቅ ደስታ ነው። ይህንን በረከት ይህንን ደስታ ያደለን አምላካችን እግዚአብሔር ክብርና ምስጋና ይግባው እና መስግነ ውስጥ እግዚአብሔር። ሰዓቱ ሄዷል፣ ቀንም አገልግሎት ላይ ነው ያላችሁት ቅዳሴ ያስቀድሳቸዋል ይህ ሁሉ በረከት የተጨመረው በሁለት መንገድ ነው አንደኛው እግዚአብሔር የእኛን ኃጢያት ባለመቁጠሩ ነው የማንን ኃጢያት የማንን ኃጢያት የኔና የናንተን በደል ባለመመዝገቡ ነው ልብ አድርጎ የእግዚአብሔር ልጆች እግዚአብሔር የፍቅር መዝገብ ያለው አምላክ መሆኑን የምታረጋግጡት ትናንት ከትናንት ወዲያ የነበርንበትን ስፍራ ሁላችንም እናውቀዋለን ትናንት ከትናንት ወዲያ የተራምርንባቸውን፣ ንግሮቻችንን የተናገርንበትን አንደበታችንን እናውቀዋለን። ያንን ቢመዘግብ ኖሮ ማን እዚህ ቦታ ይቆም ነበር? ይቻል ነበር? ግን ሁሉ ጊዜ አባታችሁ አባታችን ከምድራውያን እናቶቻችንና አባቶቻችን የተለየ ነው። ከሚወዱን፣ ከሚያከብሩን፣ ከፍ ከፍ ከሚያደርጉን፣ ክብር ከሚሰጡን፣ ዙፋን ከምስትሰጠን ዓለም የበለጠ ሰላምና ዕረፍት እውነተኛ አፍቃሪ እግዚአብሔር እንደሆነ እንድታረጋግጡለት ነው። እግዚአብሔር ድንቅና ድንቅ የሆነ አምላክ ነው። ድካማችንን የሚያስወግድ የእሱ ኃይል በድካማችን የሚገለጥ እውነተኛና ቅዱስ የሆነ አምላክ ነው። እንደኛ ክፋት እንደኛ ኃጢአት ቢሆን እንኳን የእመቤታችንን ክብረ በዓል እንኳን የመስቀል ቅርጽ ያለበት ቦታ ቀርቶ ሰው የሚያስበው ቦታ ላንደርስ እንችል ይሆናል። እግዚአብሔር ግን ሰው ያሰበውን እግዚአብሔር በልቦናው ለምኖ የጠየቀውን ሁሉ መልስ የሚሰጥ አምላክ ስለሆነ በዚህ ቅዱስ ስፍራ አሰባስቦናል። ለዛሬው የትምህርታችን መነሻ የሚሆነው በዚህ በመጽሐፍ ቅዱስ ክፍል ውስጥ በዛሬው የብዙሃን ማርያም የእመቤታችን የቅድስት ድንግል ማርያምን የነገረ ማርያምን ነገር በጥቂቱ ለአምስት ደቂቃ ያክል ብቻ እንማማራለን። ግን የሚያስተምረው ሳሙኤል ሳይሆን አስተማሪው እግዚአብሔር መንፈስ ቅዱስ ነው። ምናልባት ባጭር ቁመት በጠባብ ደረት በኃጢአት የሚመላለሰው ሰው እሱ ነው የሚያስተምረው፣ ብላችሁ እግዚአብሔር ሳይነግራችሁ፣ እግዚአብሔር ቋጠሯችሁን ሳይፈታላችሁ እንዳትሄዱ፣ ከመስቀሉም እንዳትወርዱ አደራላችሁ አለው። ማን ያስተምረን? ማን ይምከረን? እግዚአብሔር ያስተምረን፣ እግዚአብሔር ይምከረን። ይሄ ለትምህርታችን መነሻ የሚሆነውን ኃይለ ቃል ለትምህርታችን መነሻ የሚሆነውን ቃል ቃልና ምስጢር ያዘለ ነገር የተናገረው የዳዊት ልጅ ሶሎሞን የሚባለው ንጉስ ነው። ስለ ሶሎሞን ብዙ ነገር ታውቃላችሁ። በተለይ እኛ ኢትዮጵያውያን ከሰለሞን ጥበብ ቀድተን እንደጠጣን ከሰለሞን በረከት እንዳገኘን በታሪኮቻችን በመጽሐፈ ጤፉት ላይ ሳይቀር ሌሎቹም የቤተ ክርስቲያን መዛግብቶች ላይ የቤተ መቅደስ አገልግሎቱ ከለዋውያን እስከ አዲስ ኪዳን እንዴት እንደተሸጋገረ ታውቃላችሁ። ታቦተ ጽዮን ወደ ኢትዮጵያ የመጣችበት ትልቁ ምክንያት በንጉሥ ሰለሞን አማካኝነት ነው። በንጉሥ ሰለሞን አማካኝነት የመጣችው ታቦተ ጽዮን፣ የእመቤታችን ምሳሌ የሆነችው ታቦተ ጽዮን ያለ መስቀል እንዳትቀር ደግሞ እግዚአብሔር ባስነሳቸው በዘመናት የነገሱ የእግዚአብሔር ወዳጆች የሆኑ እናጼ ዳዊት እናጼ ዘርዓ ያዕቆብ መስቀሌን በመስቀለኛው ቦታ አስቀምጥ በረከት የሚሆን ዘንድ ለሕዝብ ሕዝብንም በአራቱም አቅጣጫ ይባርክ ዘንድ ላንተ ሰጥቻለሁ የተባለውን ራእይ ከዛሬ 571 ዓመት በፊት እዚህ ቦታ ላይ ያስቀመጡት በዚህ ምክንያት ነው። ሶሎሞን በእግዚአብሔር ፊት የነበረ ጥበበኛ ነው። ገና በ12 ዓመቱ እግዚአብሔር ጥበብና ማስተዋልን የሰጠው ንጉሥ ነው። ዳዊት እስራኤልን በኢየሩሳሌም 40 ዓመት አስተዳድሯል። እስራኤልን አርባ ዓመት ሙሉ ገዝቷል። በእግዚአብሔር ፊት ሲመላለስ ዳዊት የሚጠይቀው ጥያቄ ነበረ። ያ ጥያቄ አቤቱ አምላኬ፣ እግዚአብሔር ሆይ፣ ምንም እንኳን በደለኛና ኃጢአተኛ እንኳን ብሆን በቤትህ እኖር ዘንድ እለምናለሁ። ከዓለም ተድላና ደስታ ካለበት ምቹ ከሆነ ዙፋን ይልቅ ያንተ ቤት ይበልጣልና በቤትህ እጣል ዘንድ እያለ የለመነውን ልመና በሰለሞን እግዚአብሔር መልሶለታል። ሰለሞን ገና የዳዊትን ዙፋን ሲረከብ የ12 ዓመት ብላቴና ነበረ። የስንት አመት የስንት አመት የ12 ዓመት ልብሱን በስነስርዓቱ ገልብጦ የማይችል ልጅ ማለት ነው። በእኛ በስነስርዓቱ አስፋልት ማቋረጥ የማይችል ልጅ ማለት ነው። በኛ ቤተሰቦቹ ትምህርት ቤት አድርሰው የሚመልሱት ልጅ ማለት ነው። ሰለሞን ግን ዳዊት አባቱ በንግስናው ዘመን ያደረገውን እንዲያደርግ እግዚአብሔር የለመነውን ልመና እንዲመልስ እግዚአብሔር ከልጆቹ መካከል ሰለሞንን ጥበበኛ አድርጎ አሳድጎታል። ልጆቻችንን ስናሳድግ ጥበበኛ አድርገን እናሳድጋቸው። ጥበቡ ደግሞ እግዚአብሔርን መፍራት ነው፣ እግዚአብሔርን ማወቅ ነው። ሰለሞን አባቱ ዳዊት እግዚአብሔርን እየፈራ ስላሳደገው ለእግዚአብሔር ልቡ ክፍት ነበረ። ለእግዚአብሔር ልቡ ክፍት የሆነ ሰው በእግዚአብሔር የሚያምን ትውልድ ያወጣል። እግዚአብሔርን የሚያውቅ ትውልድ የተባረከ ይሆናል ብሎ ዳዊት እንደተናገረው የተባረከ ልጅ ሆኖ በእግዚአብሔር ፊት ተገኘ። ገና በአስራ ሁለት ዓመቱ ለንግሥና ሲጠራ ሶሎሞን፣ እግዚአብሔር በምታያቸው ነገሮች የአባትህን ዙፋን፣ የአባትህን ክብር፣ የአባትህን የጦር ጀግንነት እሰጥ ዘንድ ትፈልግ አለ ብሎ በጠየቀው ጊዜ ሶሎሞን ለእግዚአብሔር የመለሰው እንደዚህ አይነት መልስ ነው። አንተ እስራኤልን እንዳስተዳድር ከመረጥከኝ፣ ለሕዝብህ መሪ እንደሆን ከመረጥከኝ፣ አምላኬ እግዚአብሔር ሆይ አንድ ጥያቄ እጠይቅሃለሁ፣ አንድ ልመና እለምንሃለሁ አለው። እግዚአብሔርም የሶሎሞንን ልመና ሰማው። ምንድን ነው የምትሻው አለው። እኔ የምፈልገው አምላኬ ሆይ ማስተዋልን ስጠኝ አለው። ምን ስጠኝ? ማስተዋልን። አድለኛል። ተመልከቱ፣ የእግዚአብሔር ልጆች ማስተዋል ከሌለን ህይወታችን ባዶ ይሆናል። የማያስተውል ትውልድ ይቆረጣል ተብሎ ተጽፏል። የማያስተውል ሰው አንገቱ ይሰበራል ተብሎ ተጽፏል። ሰሎሞን በአስራ ሁለት ዓመቱ ያውም ለእግዚአብሔር የማይታዘዝ ህዝብ እስራኤል ኃይለኞች ናቸው። በዙሪያቸው ያሉትን ነገስታቶች በጦርነት ያሸነፉ ናቸው። እግዚአብሔር ዝም ካላቸው ጣዖት የሚያመልኩ ናቸው። የኪዳን ህዝቦች ስለሆኑ ነቢያትና አባቶች ግን ለእነሱ ተሰጥቷቸዋል። ከነሱ የሚወለደው ለዘላለም የሚሆን አምላክ አለቅነቱ፣ ጌትነቱ፣ ክህነቱ የማይፈርስ ከዳዊት ስር ኮከብ ተብሎ የተነገረው ከይሁዳ በትረ መንግስት የተነሳው ክርስቶስ ከነሱ ነው የተገኘው ግን እስራኤላውያን ልባቸው ክፉ ነው የእስራኤልን ልብ በጥበብ ሊያሸንፍ የሚችልበት ሀብትና ንብረት አይደለም ደም ግባት አይደለም ስለዚህ ምንን ሰጠኝ አለ ምንን ሰጠኝ ማስተዋል ምንን ሰጠኝ ማስተዋል ማስተዋል በ12 ዓመቱ ከ12 ዓመትም ከፍ ያለ ኢትዮጵያ ውስጥ የነገሱ ነገስታቶች ነበሩ እኚህ ያልደረስንባቸው እና ዓፄ እያሱ እድሜያቸው ትንሽ ነበር አይደል አባቶቼ ያውቃሉ፣ ከኛ እድሜ በላይ እናቶቼ ታውቃላችሁ። ይህን ታሪክ ከማስተዋል ይልቅ የማይገባቸውን ነገር አድርገው ታሪክ ጽፈው አስቀምጠዋል። ሶሎሞን ግን ማስተዋልን ሰጠኛል። እግዚአብሔር ጥበብና ማስተዋልን ገለጠለት። መጽሐፈ ተግሣጽን ጻፈ፣ መጽሐፈ ጥበብን ጻፈ፣ መሐልዬ መሐልዬ የሚባል ከምስጋና የሚበልጥ ምስጋናን ሶሎሞን ጽፎ አስቀመጠ። በምሳሌ ሰላሳ አንድ ቁጥር ሀያ ዘጠኝ ላይ የሚደንቅ ነገር ዛሬ እኔና እናንተ የተሰበሰብንበትን ነገር የሚገልጥ ነገር ለእኛ ጽፎ አሳለፈ። እንደዚህ ይላል፤ የእግዚአብሔር ልጆች፣ ብዙ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከነዚህ ሁሉ ትበልጫለሽ የሚል ቃል አስቀመጠልን። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሆን። እስኪ እናመስግነው፣ እግዚአብሔርን እናመስግነው። እስኪ ብዙ መልካም ያደረጉ ሴቶች አሉ በሉኝ እስኪ አንቺ ግን ከእነዚህ ሁሉ ትበልጫለሽ። እግዚአብሔር የተመሰገነ ይሁን። ይሄ የተነገረው በቀጥታ ቃል በቃል ለእናታችን ለቅድስት ድንግል ማርያም ነው። ዓለም መስማት ከፈለገ ይስማ፣ ካልሰማ ደግሞ ጆሮን ይድፈን። እኛ ግን የሰማነውን እንናገራለን፣ ያየኑን እንመሰክራለን። ብዙ መልካም ያደረጉ ብዙ ሴቶች አሉ። ለነገስታት ክብር ክብር የሰጡ ብዙ ሴቶች አሉ። መልካም ስራ የሰሩ ብዙ ሴቶች አሉ። በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ መዝግቦ ያስቀመጣቸው ብዙ መልካም ሴቶች አሉ። ብዙ መልካም ሴቶች በአገራችን አልፈዋል። አገራችን በተወረረች ጊዜ ብዙ መልካም ሴት መሪዎች ተነስተዋል። እነ ቴጌ ጣይቱ ዛሬ የትውልድ የሚያቀራራበትን አገር አለ ብሎ የሚናገርበትን ደረቱን ነፍቶ የሚሄድበትን አገር ፈጥረው ሄደዋል። ብዙ መልካም ነገር ሰርተዋል። ብዙ መልካም ያደረጉ ሰዎች አሉ። እነሃና የሳሙኤል እናት ሰባት አመት ሙሉ ስታለቅስ፣ ፍናና የምትባለው ጣውንቷ ስታስለቅሳት፣ በእግዚአብሔር ፊት መልካም አድርጋ የተገኘች ሰባት ልጆች ወልዳ ከሰባቱ አንደኛው ግን ሰባቱን የሚበልጥ አይምሮ ያለው ማስተዋል ያለው ልጅን እግዚአብሔር ሰጥቷታል መልካም የሚያደርግ ሰው ፍሬ ያፈራል መጽሐፍ ቅዱስ ነው እንደዚህ የሚለው መልካም የሚያደርጉ ሴቶች ሁሉ በእግዚአብሔር ፊት ዋጋቸው ተጽፎ ተቀምጧል ድሆችን ያበሉ ብዙ ሴቶች አሉ የታረዘ ያለበሱ ብዙ ሴቶች አሉ የተጣላ ያስታረቁ ብዙ ሴቶች አሉ ለእግዚአብሔር አገልግሎት የሚውሉ ልጆችን የወለዱ እንደ እኔ ኤልሳቤጥ ያሉ እናቶች አሉ። ለመንግሥተ ሰማያት ጎባጣውን የሚያቀና ቅዱስ ዮሐንስን የልዑል ነብይ የተባለውን አምላኩን ያጠመቀውን ቅዱስ ዮሐንስን የወለደች ኤልሳቤት አለች። ይቺ ሴት ግን ብዙ መልካም ካደረጉ ሴቶች ሁሉ የምትበልጥናት። ይቺ ሴት ድንግል ማርያም ናት። ወላዲት አምላክ ድንግል ማርያም ናት። የአዳም ጥያት ያልተላለፈባት የሴት የሔዋን የመርገም ደም ያልተላለፈባት በሐሳቧም ድንግል በአይምሯም ድንግል በስራዋም ድንግል ከመውለዷ በፊትም ድንግል ከጸነሰችም በኋላ ድንግል ከወለደችም በኋላ ድንግል የሆነች ብዙ መልካም ካደረጉ ሴቶች የተሻለች እውነተኛውን መድኃኒት የወለደች እውነተኛውን መብል፣ እውነተኛውን መጠጥ የወለደች። ሰሎሞን ይህንን ነገር ሲያጠብቀው መኃልየ መኃልይ ምዕራፍ አምስት ላይ እንደዚህ ይላል። አንቺ የገነት ምንጭ ሆይ ይላታል። አንቺ የገነት ምንጭ ሆይ የሊባኖስ የሕይወት መጠጥ የፈለቀብሽ ሆይ አንቺ ሁለንተናሽ ውብ ነው ይላታል። ሁለንተኗ ውብ የሆነ እስኪ ባይነህ ሌላቸው አስቧት። ድንግል ማርያም ምን አይነት ውበት ነበራት? ምን አይነት መልካም ነገር ነበራት? ለተራበይ የምታበላ ለተጠማ የምታጠጣ ሁል ጊዜ በንጉሱ ቀኝ ቆማ ፍጥረት ሁሉ ይድን ዘንድ የምትለምን ሰባ ሰባት ነፍስ የበላውን በላይ አሰብ የምታስምር! እሷን ነው መልካም ያላት ሶሎሞን። እሷ የገነት ምንጭ ፈሳሽ ናት። የህይወቷ ጉድጓድ ነሽ አለ ሶሎሞን። ሶሎሞን ይህንን ያለው ዝም ብሎ እንዳይመስላችሁ እድሜው እየገፋ በሄደ ቁጥር ሶሎሞን ከሚስቶቹ ብዛት የተነሳ ቁጥራቸውን እንኳን አያውቀውም። ከሰባት መቶ በላይ ሚስቶች ነበሩት። ከአምስት መቶ በላይ ቁባቶች ነበሩት። እነዚህ ሴቶች ግን ሶሎሞን የሚወዳቸው የሚያፈቅራቸው ናቸው። ፍቅር ሳይቀንስ ለሁሉም ይሰጣል። እስኪያስቡት፣ ሰባት መቶ ሚስቶች ጋራ ሶሎሞን መቼ ነው የሚሄደው? ሰባት መቶ ሚስቶች ጋር ሄዶ ለማደር ስንት ዓመት ይፈጅበታል? እነዚህን ሁሉ ሰለሞን በፍቅር አስተዳድሯል። የመጨረሻ መጨረሻ ግን ከግብፃውያን መካከል የተወለዱት ወደ ግብጽ ጣወት እንዲሰግድ በተቀደሰው በእግዚአብሔር ቤተ መቅደስ 46 ዓመት ሙሉ ለፍቶ ባሰራው ቤተ መቅደስ ጣወት እንዲያመልክ አድርገውታል። አየ ፈለገ ተመለከተና በምሳሌ 31 ቁጥር 28 ላይ ብዙ መልካም ያደረጉ ሴቶች አሉ ብሎ በራይ ድንግል ማርያምን አያት አንቺ ከነዚህ ሁሉ ትበልጫለሽ ውበትም ደምግባትም ሐሰት ነው ከንቱ ነው እግዚአብሔርን የምትፈራ ሴት ትባረካለች ማንን የምትፈራ ሴት ማንን የምትፈራ እግዚአብሔር የምትፈራ ድንግል ማርያም እግዚአብሔርን በመፍራት የሚያክላት የለ ገብርኤል የሚባለው እውነተኛው መጋቢያ አዲስ ቅዱስ ገብርኤል ጽጌረዳ ይዞ ሲመጣ በፊቷ እየሰገደ እየታጠቀ እየፈታ ማርያም ሆይ አንቺ የጸጋ ባለቤት ነሽ። አንቺ ብሩክት ነሽ። ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ። ስሙንም ኢየሱስ ትየዋለሽ። ሕዝቡን ሁሉ አይዛብን ሁሉ በብረት በትር የሚገዛቸው አለቅነትን በጫንቃው ያደረገ የአባቱ የዳዊትን ዙፋን የሚረከብ መንግስቱም በያዕቆብ ወገን የማያልፍ ልጅ ትወልዳለሽ ባላት ጊዜ ድንግል ማርያም በመልካም ትህትና እኔ እንዴት ይሄን ሊሆንልኝ ይችላል? እንዴት ሊሆን ይችላል? እኔ እኮ ባሪያይቱ ነኝ። እንዴት ለዛ ለሚመጣው ንጉስ ሀርና ወርቅ እያስማማው ነው የምፈትለው እንጂ ለዚህ ጸጋ የታደልኩ አይደለሁም አለች። ዛሬ ከእናንተ መካከል የኢትዮጵያ ስምንተኛው ዘጠነኛው ንጉስ ትወልዳላችሁ ብትባሉ እህቶቼ ምንድን ነው የሚሰማችሁ? ምን ነው የሚሰማቸው? በስማ ከዛ በኋላ ሚዘን የሚጨብጠን የለም ማለት። በቃ አንድ አባት ነግረውኛል እ እንዴ አይደል ምን እጅግ የተባረኩ የበቁ አባት። የኢትዮጵያን ዘጠነኛውን ንጉስ ትወልጃለች ተብያሉ። አይደል ምን ምን ድንግል ግን እንዴ አላለች። ይህ ነገር እንደምን ይሆንልኛል? እንዴት ይሳካልኛል? እኔ እኮ የተዋረድኩ ነኝ እኔ እኮ የማይገባኝ በቤተ መቅደስ እንኳን እንዳላድግ የተባረርኩ ነኝ፣ ይህ ነገር እንደሚሆንልኛል አለችው። መልአኩ ቅዱስ ገብርኤል የመጣበትን ነገር ያውቅ ስለነበር ማርያም ሆይ አትፍሪ፣ አትፍሪ፣ አትደንግጪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻል። መልካም አድርገሻል። አ ክብር ምስጋና ይግባ። ምን አደርገሻል? ምን አደርገሻል? መልካም አደርገሻል። መልካምነት ተገኝቶብሻል። ድንግል ማርያም ትሕትና ተገኝቶባታል። ድንግል ማርያም እውነት ተገኝቶባታል። ለዚህ ነው የባርያዊቱን መዋረድ አይቷልና ያለችው የባርያዊቱን ራሷን ዝቅ ዝቅ አድርጋለች። ለዚህ ነው በጣም ይገርመኛል። በቅዳሴ ሁልጊዜ የምንሰማው ቃል አለ። ማርያም ሆይ አንቺ እንደ ዕብራውያን ሴቶች አንገታቸውን እንደሚያገሱ አይደለሽም አ መጨረሻው ላይ የምንሰማው ላዘነው የምታዝኝ ነሽ ለሃጣን ምሕረትን ለምኝ ለጻድቃን አይደለም። እንደ ዕብራውያን ሴቶች እግራ አንገቷን አላገዘፈችም። ከሰማችም በኋላ ትንቢቱንም የሚፈጸመውን ቃል ከሰማችም በኋላ ድንግል ማርያም ራሷን የሸሸገችው ነፍሴ እግዚአብሔርን ታከብረዋለች መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል ብላ ጸሎት ነው የጀመረችው። ከእሷ በፊት ግን ዘመዷ ኤልሳቤት ቅዱስ ገብርኤል ለዘካርያስ ባበሰረው ጊዜ የስድስት ወር ጽንስ በማይፀኗ ይዛለች። ኤልሳቤት መፀነሷን ስትሰማ ማርያም ወደ ኤልሳቤት ዘንድ ሄደችው። በትህትናና መልካም ጥያቄ ለማቅረብ ነው። እንኳን እግዚአብሔር ነቀፌታሽን አስወገደልሽ፣ መካን የሚለውን ስምሽን እንኳን ሰረዘልሽ፣ እግዚአብሔር ያውቃልና፣ እግዚአብሔር ደግነውና ብላ በላ ልታመሰግናት ሄደች። ኤልሳቤት ግን በማይፀኗ ምን ይዛ ነበር? ምን ይዛ ነበር? ፅንስ ፅንስ ያ በማህጸኗ ያለው ጽንስ የድንግል ማርያምን መልካምነት መዓዛዋን ያቅ ስለነበረ ገና የሰላምቷን ድምፅ ሲሰማ በሐሴት ዘለለ። ክብርና ምስጋና ለእግዚአብሔር ይሁን። ክብርና ምስጋና ለእግዚአብሔር ይሁን። ለዚህ ነው መልካምነቷ ልባችን ውስጥ ስላለች ድንግል ስትነካ የአይናችን ብሌን የሚነካው የማርያም ስም ሲጠራ ደማችን የሚንቦጫቦጫው ለዚህ ነው፣ ለዚህ ነው እግዚአብሔር ልጆች ያ ነቢያት እንዳክርማ የተሰነጠቁለት ያ እነ ዳንኤል ባናብስት ጉድጓድ የተጣሉለት ያ ሰልስቱ ደቂቅ በመንኮራኩር እሳት ስር የተፈጩበት በእሳት መካከል የተጣሉበት እውነተኛ መጠጥ፣ እውነተኛ ምግብ መገኛ ስለሆነች ነው። ማርያምን መልካም ነች ብዙ መልካም ካደረጉ ሴቶች አንቺ ትበልጫለሽ። ምን ትውልድ እየተቀባበለ ማርያም የሚለውን ስሟን ለትውልድ የሚያስተላልፈው ከመቤታችን ምንም አይነት ነቀፌታ ስላልተገኘ ነው። ምንም አይነት ምንም አይነት ኃጢአት ስላልተገኘ ነው። ዳዊት ይገርመኛል፣ በጣም ይደንቀኛል። የዳዊት ትንቢቱ የዳዊት መዝሙሩ በጣም ይገርመኛል። ሳነበው ስጸልየው፣ በጣም ነው የሚደንቀው። እንዴት ባለ አይምሮ ስለ ድንግል ማርያም ክብር እንደ ጻፈ። እንዲሁ ለይታችሁ ብታነቡት በጣም ይገርመኛል። መሰረታት የውስጥ አድባረ አድባራ ቅዱሳን፣ አንቺ መሰረቶችሽ የተቀደሱ የአባቶች መሰረት ነው ይላታል። የማትፈርሽ መቅደስ ነሽ፣ የማትጠፊ ፋና ነሽ የምንላት፣ ለዚህ እግዚአብሔር ልጆች፣ ብዙ መልካም ያደረጉ ሴቶች አሉ፣ ከድንግል ማርያም ግን የሚበልጥ የለም አለ። እንዴ አለ ወይ? ዛሬ ግን ተነስተዋል ማርያም እንደኛ ነች የሚሉ ተነስተዋል። ከተማችን ውስጥም እኔም ማርያም ነኝ በላይ ተነሳች ሴት አለች። እውነቴን እንደምላችሁ ቅዱሳን በእሷ ነው የተሰበሰቡት። የድንግል ማርያም ክብሯ ከመላእክት ይበልጣል። የድንግል ማርያም መልካምነቷ መልካም ካደረጉ ከቅዱሳን ይበልጣል። የድንግል ማርያም መልካምነቷ ምናልባት በሰማያት ካሉ ከምስጋናው ሰራዊት ይበልጣል። ምክንያቱም የማያልፈውን መንግስት የምንወርስበትን ልጅ ወልዳ ስለሰጠችን ክብርና ምስጋና ይግባ፣ ክብርና ምስጋና ይግባ እግዚአብሔር። ልጆች የድንግል ማርያምን ስሟን ይዘን የማንሻገረው ነገር የለም። የሷን ተአምሯን ሰምተን ያልተጽናናን የለንም። ለዚህ ነው ጠቢቡ ኢትዮጵያዊው ንጉስ ዛሬ እኔና እናንተ ያለንበትን ቦታ መስቀል ያስቀመጡት አፄ ዘርዓ ያዕቆብ ተአምረ ማርያምን ሲያጽፉ ተአምረ ማርያምን ስለ ድንግል ማርያም ተአምር ሲሰሙ ውለው ቢያድሩ ስለማይጠግቡ ነው፣ ለእኔና ለእናንተ ተአምረ ማርያምን አጽፈው ያስቀመጡልን። ለክርስቲያኖች ሁሉ የእመቤታችንን ተአምር መስማት ምን አይበለው ምን አይበለው የከበረ ገናና ነውና፣ ግሸን ደብረ ከርቤ መጥቶ የድንግል ማርያምን ስም መስማት የከበረ ገናና ነው። ግሸን ደብረ ከርቤ ተሳልሞ ሰፈሩ ያለችውን የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን መሳለም የከበረ ገናና ነው። እግዚአብሔር ልጆች ጠላት በብዙ አይነት መንገድ እሷን ሊያጠቃ ሞክሯል። መልካምነቷን ሊያደፈርስ ሞክሯል። ገና ከቤተልሔም ጀምሮ እስከ ግብጽ አሰድዷታል። እስኪ ያስቡት እንዴ ያ አብይናት በረሃብ ምክንያት ተሰደደች ቢባል አሁን ማን ያምናል? በምድር እኮ ነው አይደል? ማርያም እኮ ነው። የምሬን እኮ ነው። እንዴ ያ አብይናት ተሰደዱ እንዴ በህይወት አሁን የሉም ተብሏል። እንዴው ኖረው እንዴ ጠቅላይ ሚኒስትሩ እናት በረሃ ምክንያት ተሰደዱ ቢባል ማን ያምናል? ወይ ደግሞ የሻህ አላሙዲን እናት እንደው ያለቤት ያለጎጆ በበረሃ እየተንከራተቱ ነው ቢባል ማን ያምናል? አምላክን ወልዳ አያዚ አለማት ውሆችን የፈጠረ አለማትን በእጁ የሚዝን ጌታ ወልዳ እማሃባ አልቦ ቦ ያደረገ እምግብር ግብር ሰውን የፈጠረ ከአፈር ላይ የሰው ልጅ አፍጥሮ ውስጥ ያው ውስጥንፋስ እፍ እንዲል ያደረገ እሱን ይዛ ተራበች ቢባል ማን ያምናል? እውነት እኮ ነው፣ እውነት እኮ ነው። ቅዱስ ጳውሎስ ያለው ይህን እኮ ነው፣ ቅዱስ ጳውሎስ ይህን እኮ ነው። እምነት ሞኝነት ነው አለ። ምንድን ነው ሞኝነት ነው፣ በሞኝነት ነው ያመን ነው አለ ቅዱስ ጳውሎስ። እውነቱን እኮ ነው። እኛ ኢትዮጵያውያን በሞኝነት ነው። ሞኝነት ስላችሁ ተሸውደን አይደለም፣ በየዋህነት ነው የመቤታችንን ተአምረ ማርያም አለ የምንሰማው በህይወታችን ስለተተገበረ ነው። በልዑል መጠጊያ ስር የሚኖር ዘያድር በረ ተልዑል ወይ ነብር ውስጥ ተሰላሎቱ ሰማይ በልዑል መጠጊያ ስር የሚኖር ሁሉን በሚችል አምላክ ጥላ ስር ምን ይላል? ያርፋል። በሉኝ፣ ምን ይላል? ያርፋል። ያረፍንባት በሷል መልካም አድርጋለች። ለኛ መልካም ስላደረገች ነው ዛሬ እኔና እናንተ ክርስቲያን ተብለን እንድንጠራ ምክንያት የሆነችው ምክንያት ድኅነት የምንላት ለዚህ ነው ሞት